ሰላም ጠና ይስጥልን፣ የተወደዳችሁና የተከበራችሁ ውድ ውድ የዩቲዩብ ተከታታዮች እንዴት ሰነበታችሁ? እንዴት ስከርማችኋል? ኑሮና ብልሃቱ እንዴት ይዟችኋል? ክቡራን ተመልካቾች፣ ዛሬም ተመልሼ መጥቻለሁኝ። አብራችሁን ቆዩ። ለዚህ ቤት አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ አባል መሆን ትችላላችሁ። ቪዲዮውን ስትጀምሩ ሁላችሁም ላይክ በማድረግ ጀምሩ። ዛሬም እንግዲህ ሶሻል ሚዲያ ላይ አነጋጋሪ በሆኑ ጉዳዮች እናወራለን። ቪዲዮ ለመጀመሪያ ክል እንግዲህ አንዲት እህታችን ሳውዲ አረቢያ ላይ እንግዲህ በጣም በሚያሳዝን ሁኔታ የእኛን እርዳታ እየፈለገች ትገኛለች። እዛ አካባቢ የምትኖሩ ኢትዮጵያውያን አደራ ሁላችሁም በምትችሉት ነገር ቺን ልጅ ማገዝ እንድትችሉ ቪዲዮ አምጥቻለሁ። አንድ ሁለት ሰውም ሶስት ሰውም ካየ እንግዲህ ሼር አድርጋችሁ ማገዝ ለሚችሉ ሰዎች እንድታደርሱ በዚህ አጋጣሚ እጠይቃችኋለሁ። ቪዲዮን ይኸውና። እባካችሁ እባካችሁ እርዱኝ! የኢትዮጵያ ሕዝብ እርዱኝ! እባካችሁ ለእናቴ ለእናቴ እርዱኝ! ለእናቴ ብላችሁ በሰው ሀገር፣ እንዳልቀር እባካችሁ። አሁን በርዘግቼ ነው ያለሁት። ያለሁበት ሁኔታ ጥሩ አይደለም። ያለሁት ሳውዲ አረቢያ። ብዙ እህቶቻችን በዚህ መልኩ የሚሰቃዩ ያሉና ይሄ እጅግ በጣም ያሳዝናል። እባካችሁ እርዱኝ! እርዱኝ! ሊገሉኝ ነው ሰዎቹ። እርዱኝ። በር ቆልፌን ያለሁት። አሁን ሰዎቹ ወጥተዋል። እንዳልወጣ እንዳልወጣ ሁሉም ነገር ሊገሉኝ ስለሆነ ውጭ መቃብር አዘጋጅተዋል። ሊገሉኝ ስለሆነ ማለት ነው። ባካችሁ የኢትዮጵያ ሕዝብ እርዱኝ፣ ባካችሁ፣ ባካችሁ ቶሎ ካልደረሳችሁልኝ ሞት አለ፣ ባካችሁ እርዱኝ። ክቡራን ተመልካቾችን እይታችንን የምታውቁ ሁላችሁም ይህችን ልጅ ማገዝ በምትችሉ ነገር ብታግዟት አሪፍ ይመስለኛል። እንግዲህ በዚህ መልኩ እጅግ በጣም ብዙ እይቶቻችን የሚደፈሩ አሉ፣ የሚገደሉ አሉ። እና ይሄ በጣም ነው የሚያሳዝነው። የተሻለ ላይፍ እንግዲህ ፈልገው ነው እዛ ሀገር የሚሄዱት። እና ነገር ግን እንግዲህ እነሱ ከፈለጉት ውጭ ተቃራኒ የሆነ ነገር ብዙ ጊዜ ይገጥማቸዋል እና በጣም ነው የሚያሳዝነው። እማማ ኢትዮጵያ መቼ ነው ግን የልጆችሽን ስቃይና መከራ በቃ የምትይው? በጣም ነው የሚያሳዝነው። ክቡራን ተመልካቾች ከሰሞኑን እንግዲህ ሌላኛው አነጋጋሪ የነበረው ጉዳይ መንሱር ጀማል፣ ቲክቶክ ላይ በደንብ ይታወቃል ሽቶ አንድ ድምፃዊ እንግዲህ እሱ ጋር በመሄድ ድጋፍ እንግዲህ ፈልጎ ሄዶ ነበር። ነገር ግን ያየው ነገር መንሱር ላይ ተቃራኒ ሲሆንበት አንድ ሚዲያ ላይ ቀርቦ መንሱር ራሱ ድጋፍ የሚፈልግ ሰው ነው፣ መንሱር ሰውን ሊያግዝ አይችልም፣ ሀብታምም አይደለም ብሎ በተናገረው ነገር ክብሬ ተነክቷል ብሎ መንሱር እንደዚህ አይነት ቪዲዮ ሰርቶ ነበር። የዚህ ዘፈን ባለቤት ነው የሰደበኝ። ከዛ ብንመጣ አራዶች ነን። ማወቅ ያለባችሁ ነገር ይህንን ነው፣ ስለ መብታችን እናቃለን። ይሄው እዚህ ላይ ፖስት አድርጌዋለሁ ቲክቶክ ላይ ፖስት አድርጌዋለሁ ቃቂ ተስፋዬ ማለት እሱ ነው ታውቁታላችሁ። ሁለቱንም ነው የምከሰው የዚህን ሚዲያ ባለቤት ጭምር አይቤክስ ሚዲያ የአይቤክስ ሚዲያና ቃቂ ተስፋዬን ለህግ ላቀርብ ስለሆነ ወደ ክስ ልሄድ ስለሆነ ጠበቆቼ ሬዲ ናቸው ክስ ለመመስረት ነገ ተዘጋጅተዋል። እኔ ግን ሀያ አራት ሰዓት ውስጥ ይቅርታ እንድትጠይቀኝ ነው እየጠየቅኩ ያለው። እንግዲህ ይህ ቪዲዮ ከሰራ በኋላ መንሱር ጀማልም ሀሳቡን ቀይሯል። ሀሳቡን የቀየረው ግን በዚህ መልኩ ነው፣ ይህ ቪዲዮ ይሉኝ፣ እኔም ክሴን ለማቋረጥ ተገድጃለሁ። ሰላም መንሱር ነኝ። ወንድሜ ናውድ ሰለሞን ከአዳማ እንዲሁም አርቲስት ሰራዊት ፍቅሬ፣ አርቲስት ታምሩ ብርሃኑና ፕሮሞተር አብርሃም ግዛው፣ ካሊድ ፋውንዴሽን አጋጣሚ ዛሬ አብረም ምሳ በልተን ነበረ። እነዚህ ወንድሞቼ ታላላቅ አርቲስቶች በድሜም ስለሚበልጡኝ ከቃቄ ተስፋዬ ጋር ያለውን ጉዳይ መንሱር አቁም ብለውኛል። ምክንያቱም ደግሞ የግል ጉዳዩ ያለበትን ሁኔታ ሲነግሩኝ እኔም ይህን ጉዳይ ማቆም ተገድጃለሁ። በጣም አመሰግናለሁ። እወዳቸዋለሁ። ተንክ ሶማች። ትናንትና በዚህ ጉዳይ እንግዲህ ቃቄ ተስፋዬን መንሱር ጀማል ሊከሰው እንደሚችል ቪዲዮ እኔም ሰርቼ ነበር። ነገር ግን ጉዳዩን በዚህ መልኩ ዘግቶታል። ይሄ በጣም የሚበረታታ ነገር ነው። ቃቂ ተስፋዬም እንግዲህ በዚህ ጉዳይ ሌላ ቀን እንግዲህ የመንሱርም ስም አንስቶ እንደማያወራ ተስፋ አድርጋለሁ። ክቡራን ተመልካቾች ሌላኛው እንግዲህ አነጋጋሪ የነበረው ጉዳይ አርቲስት ሳምሶን ታደሰ ቤቢ እና ድምፃዊቷ እንግዲህ ዳግማዊት ፀሐይ የገቡት ስታገባ ነበር ቤቢ እንግዲህ ባሳለፍነው ሳምንት ሰይፉ ኢቢኤስ ላይ ቀርቦ አንዳንድ ንግግሮችን በመናገሩ ብዙ ነገሮች እንግዲህ ሚዲያ ላይ ሲወሩ ነበር። ዳግማዊትም እንግዲህ ስለዚህ ጉዳይ ተጠይቃ የመለሰችው መልስ አለ። ነገር ግን ቤቢ ምን ስል እንደነበር ለማስታወስ ያክል አንድ የችን ቪዲዮ እንያት። ነገር አይቆጨኝም ለምን እንደሆነ ታውቃለህ? በጣም ጥሬ በጣም የቅርብ የሆኑ ሰዎች ቤተሰቦቼ ቤተሰቦቿ ያውቃሉ፣ ምን አይነት ህይወት እንደኖርን ያውቃሉ። ስለዚህ ማለት ነው እንዳልኩ እኮ ጸጋ ነው የእግዚአብሔር ስጦታ ነው። እንዴ ዝም ብዬ አውጥቼ የወረውረዋለሁ? አንድ ወንድ መቋቋም የሚችለውን ያህል አንጀቴን አሰራ ተቋቁሜ ብዙ ነገር አልፍ ያለው ብዙ ግን አለው ገደብ አለው። እኔ እኮ ቤተሰቦችን ትቻለሁ ለማት ዓመታት እህቴ ጋር እኮ ከ8 አመት በኋላ ምናምን እኮ የታረኩት የዛሬ ሁለት 3 አመት ምናምን። ቤቢ እንግዲህ እንደዚህ አይነት ንግግሮችን በመናገሩ ብዙ ሰዎች ሚዲያ ላይ ሳምሶን ታደሰ ቤቢ ምን ነክቶት ነው፣ እንዴት የቤቱን ምስጢር በአደባባይ በዚህ ልክ ይናገራል ተብሎ ብዙ ነገር ሲባልበት ነበር። ነገር ግን እኔ በበኩል የማምነው ነገር የሳምሶን ታደሰ ቤቢ እንግዲህ ስም በብዙ መልኩ ሚዲያ ላይ ተነስቷል፣ በብዙ መልኩ እንግዲህ ተተችቷል፣ በብዙ መልኩ እንግዲህ ቤቱን ያፈረሰው እሱ እንደሆነ ተነግሯል ያንን ለማጥራት ሲባል ራሱን ነፃ ለማድረግ እንግዲህ እየተናገረበት መንገድ ብዬ ነው ማምነው። ቤቢ በተናገረው ነገርና አንዳንድ ዛቻዎች ደግሞ ሶሻል ሚዲያዎች ላይ እየደረሰባት እንደሆነ ገልጻ ዳግማዊት እንግዲህ ከአንድ ሚዲያ ጋር ያደረገችው ቃለ ምልልስ አንድ ተከታትለን እንመለስ። ሶስት መኝታ በ10 ፐርሰንት ቅድመ ክፍያ ብቻ ከታች ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። እንግዲህ አንቺ አርብ ይመስለኛል አይደል? ይህንን ነገር ይፋ ያደረግሽው አርብ ምሽት አርብ ምሽት ነው፣ ይሄንን ይፋ ያደረግሽው በኋላ ላይ ያው በትዳራችሁ ያለው ነገር በፍቺ መጠናቀቁን ደግሞ የልጆችሽ አባት አርቲስት ሳምሶን ሰይፉ በኤቢኤስ ላይ ሲናገር የተለየ ጫና ፈጥሮብሻል። ስለዚህስ ምትይው ነገር አለ? አይ በዚህ ጉዳይ ላይ እንኳን የምለው ነገር የለም ወይም ማለት የምፈልገው ነገር የለኝም፣ መልስ መስጠትም አልፈልግም። ያው የተዋለደ ሰው ደግሞ ከአንደበቱ ክፉ ባይወጣው መልካም ነው ብዬ ስለማምን ምንም ቢሆን ልጆች አሉ። ገባሽ። እውነት ነው። እኔ ቃሌን አክብር ያለው ብቻ ፓስተር ቸሬን ማሳፈር አልፈልግም። ትዳሩ የሚቀጥል ከሆነ የዛን ጊዜ ቢሆን መልካም፣ ለይቅርታ ዝግጁ ነኝ ብዬ ነበረ። ካልሆነ ደግሞ ያው ስቲል ወንድምናት በሚለው ጸንቻለሁ እና አቋሜን አልቀይርም። ስለዚህ ምንም ምለው የለኝም። የፈጠረብሽ ግን ጫና አለ? ከዚህ ከዛቻ ከማስፈራሪያው ጋር ተከትሎ ይሄንኛው ሲመጣ ዳግማዊት በተለየ መጨናነቅ ውስጥ ወይ ስጋት ውስጥ ገብታለች? አይ፣ እኔ ከምንም በላይ የልጆቼ ሞራል የልጆቼ ነገር ነው የሚያስጨንቀኝ እና ቀጥታ ያመራት ወደ ትምህርት ቤታቸው ነው። ምንም አይነት ማንም ሰው አላስፈላጊ ጥያቄ እንዳይጠይቃቸው በተለይ ትልቋ ልጄ ስድስተኛ ክፍል እንደመሆኗ መቼም ልጆች ወላጆች ሲያወሩም ሰምተው ምንም ስለሚጠይቁ ምንም አይነት በዚህ ሁኔታ እንዳይረበሹብኝ ያን ከማድረግ ከማስጠንቀቅ በስተቀር እኔ ላይ የፈጠረው ነገር የለም። ያው ከሶሻል ሚዲያው ፊድባክ ከሆነ ደግሞ የተፈለገው ያ ስለሆነ ኔጌቲቭ ነገሮች ምናምን ነገሮች እየደረሱ ነው፣ ግን ኦኬ እውነት በራሱ ጊዜ ስለሚወጣ ሁሉን ነገር ለእግዚአብሔር ትቻለሁኝ። እኔ እዚህ ጋር አንድ ጥያቄ ማንሳት ፈለግኩ። ክብራትና ክብራን፣ ወደ ተመልካቾች እንግዲህ እንደሰማችሁት ዳግም በዚህ ጉዳይ ዝምታን መርጣለች። ዝም ማለቷ አሪፍ ነገር ነው። ከነሱ እንግዲህ የወጡ ልጆች አሉ። ለልጆቻቸው ሲባል እንግዲህ አብረው በትዳር ቢኖሩና ቢቆዩ እጅግ በጣም መልካም ነበር። ያ ካልሆነ ግን ልጆቻቸውን በፍቅር በሰላም እንግዲህ አንድ ላይ እንደ ወንድምና እህት ሆነው ቢያሳድጉ እጅግ በጣም መልካም ይመስለኛል። ነገር ግን ከዚህ በኋላ እነዚህ ሁለቱ ሰዎች እንግዲህ በዚህ ጉዳይ ተመልሶ መጥቶ ሚዲያ ላይ እንግዲህ ምንም ነገር ባይናገሩና ዝም ብለው እንግዲህ ህይወታቸውን ቢመሩና ቢኖሩ በሰላም በፍቅር እንግዲህ ልጆቻቸውን ቢያሳድጉ እጅግ በጣም ምርጥ ነገር ይመስለኛል። ክብራትና ክብራን፣ ውድ ተመልካቾች፣ ሌላኛው ጉዳይ እንግዲህ አርቲስት ሰለሞን ተካልኝ እንግዲህ ከዚህ ዓለም በሞት መለየቱ ይታወቃል። ነገር ግን ከሱ ህልፈት በኋላ እንግዲህ አንዳንድ እየወጡ ያሉ ነገሮች እጅግ በጣም ያሳዝናሉ። አንዴ ይህ ቪዲዮ ዘጠኛ ክፍል ወደ ማለቂያው አካባቢ ከሰለሞን ይዘፍን መጥቶ ማለት ነው። እዛ መድረክ ሲያሳዩ ተፍቅዶልን ሄድ ተከትየው እቃውን አጋዝቸው ቤርጎ ገባ። ተከትየው እቃውን ይዤ ማለት ነው። እዛው በቃ እዛው ተደፈርኩ ማለት ነው። ተደፈርኩ አዎ። አስራ ሦስት ዓመት ዝ ስለ ወንድ እኮ አላውቅም። ግን እዛ በቃ እንትን ሲለኝ አላወቅኩም። የወር አበባዬ በመጣ በወሩ ከዛ ቀርቷል። ተመልካቾች በዚህ ጉዳይ ምናልባት እውቀቱ ያላችሁ ሰዎች፣ ሴቶች ሀሳብ እንድትሰጡበት ፈልጋለሁ። አንደኛ ነገር ሰው በ13 ዓመት መወለድ ይችላል ወይ? ስቀጥል ደግሞ ነገሮቹ አልፈጠኑም። እዛ ሊዘፍን መጣ፣ ከዛ ተከትየው ገባው፣ እዛ ጋር የሆነ ነገር አረገኝ፣ ወለድኩኝ። ያኔ እሱ በህይወት በነበረበት ጊዜ ላይ የት ነበረች ያኔ? ለምን አልወጡ? አሁን እንግዲህ ሰውየው አረፈ፣ ሞተ ከዛ በኋላ መናገር አይችልም፣ ስለራሱ ራሱ መከላከል አይችልም። ይሄ በሆነበት ሁኔታ ላይ እንዴት ነው ሰው በዚህ ልክ መጥቶ የሚናገረው? ትክክል አይመስለኝም። የተወደዳችሁና የተከበራችሁ ውድ የዩቱቤት ተከታታዮች የዛሬ ቪዲዮ ይህን እንመስል ነበር። ስለተከታተላችሁኝ ከልብ ከልብ አመሰግናለሁ። ሌላ ጊዜ በተሻሉ ቪዲዮዎች እመለሳለሁ። አስሬ ነበርኩኝ። እማማ ኢትዮጵያ ለዘላ ዓለም ትኑር። እወዳችኋለሁ። ባይ ባይ